ሰካቹ ማለት ነው። ፈጣሪ የገረፈ በጣም ሪስፔክት ያላት አንቺ ከሆነ ደግሞ ን ይገጠላል ወይ ምናምን የምልበት ምንም ነገር የለም። ሁሉም እንደነበረው ነው የሆነው። ሶሻል ሚዲያ ግርግር ነው። ስለ ሶስት ነገሮች ድማ ትኩሬ መናገር ፈልጋለሁ። እዛው ያለው አንደኛ ነገር ስለ አካውንት ነው የተነሳ ወይም ኦኬ አካውንቱ በሙሉ ወስዶታል ከሱ ጋር ነው ያለው እየተባለ ነው እና ኦፍ ኮርስ አይቲንክ ላይ ከአምስት ወር ነው ስድስት ወር በፊት ነው መሰለኝ እና ያ አካውንቱን በሙሉ ከበኔ ስም የኔ ቲክታክ ሁለት አራት ነው ሶስት ቲክታክ ነበር የራሴ በሙሉ ያለ ኢሜልና ያለ ስልክ ቁጥር አድርጌ የእሷን አካውንት ነው ወደዛ ያረኩት የኔ ኢሜልና የኔ ስልክ ማ ምክንያቱም የዛ ጊዜ የእሷ ኢሜል አልነበራትም ስልክም አልነበራትም። እንድትወጣ ከዛ ሀገር ቤት ማለት ነው ከሀገር ቤት እየወጣች ባለችበት ጊዜ እሷ ወጣ ወደ አሜሪካ ስትገባ የራሷን ስልክ ስታወጣ እና የራሷን ኢሜ- ምናምን ስታወጣ፣ አሁን የራስሽ ስልክ አለሽ የራስሽ ኢሜል አለሽ በራስሽ ቀይሩ ተባብለን የራሷን ኢሜል ቀይራው በራሷ ስልክ አርገው ስትሊም ከኔ ጋ አለ አካውንቱ። የኔ አካውንት ደግሞ ከእሷ ጋም አለ ይሄ አካውንት ላይ ማለት ነው። አዲስ ነገር አደል የኔ አካውንት ከእሷ ጋ ያለ የሶም አካውንት ከኔ ጋር ነው። ምንም እንትን የሚያደርግ ነገር የለም። ሁለተኛ ደግሞ ስለ እናቴ ምንም ማንሳት አልፈልግም፣ ግን ብዙ ሰዎች ላይ ሶሻል ሚዲያ ስለእኔ እናትየውን ሰድቧታል፣ ምናምን ብዙ ወር አለ። እኔ እናትየውን የሆን አልሰደብኳትም፣ ስቲልም ይቅርታ ሳለሁ ማለት ምች ሴትየው ዘመድነች ቤተሰብ ነች፣ እናት ነች። ለንግም ለእኛም እናታችን ነች እና እኔ መጥፎን ስድብ ማልተሳደብኩም ላይክ የልጅነት ሆኖም ላይክ ትንሽ የእንዴትም ነገር ስለነበር ላይክ ያወራኋቸው ቃላቶች በጣም አይነት ስለሆኑ ከሶሻል ሚዲያ ስለሆኑ በጣም ለራሴ የነበር እና ማለት እኔ ተሳስቼ ሰድቢያት ከሆነ ወይ ያልገባኝ ብዬ ሰድቢያት ከሆነም ይቅርታ ላ ትፈልጋለሁ ግን አካውንቱ መጀመሪያ ቪዲዮን ማየት እፈልጋለሁ፣ ይቅርታ እላለሁ። ስልኬ ከዛ ግን ይሄ ቪዲዮ አለ፣ ይሄ እየሰደብካት ወይ አልነበረም ከተባለ ደግሞ የራሴ በራሴ አካውንት ቪዲዮ ስርቼ ይቅርታ ብ ለህዝቡ ምን ጠይቃለሁ፣ ይቅርታ ለእሷም ይቅርታ ጠይቃለሁ። ለማንንም ሶሻል ሚዲያ ላይ ያለው ለማንም እኩዮቻችን፣ ለራሱ ሶሻል ሚዲያ ላይ የምንጣለው ለራሱ ይቅር ይቅር እንባባለን። አጥፍቻለሁ፣ በድያለሁ፣ ይቀር በለኝ ቅርበኝ ነባባላለ እና አይደለም እናት ነች። ምንም ቢሆን ምንም ከማንም በላይ እናት ነችው። ኢቨን ኢቨን የሆነ ጥል ላይ ሲመጣ የሆነ ያለመቀራረብ ነገር እንትን ሲመጣ ለራሱ እናተች ነች ምናምን ምናምን ነው። በሁሉ ጊዜ እናት እናት ነች። መጨረሻ ላይ መደበቂያ እናት ነች። እና እኔም ለራሱ እንደዚያ ወይዘሮ ጤና፣ በመጀመሪያ እኔ መጥፎ ጠላቶችን አላወራሁም መናፍነሻችን ምንም ነገርም ላውጣ አልፈልግም፣ ምንም ነገርም አላወጣም። መጥፎ ነገርም ስለአንቺ ያወራሁት ሶሻል ሚዲያ ላይ ካለ መጥፎ ነገርም ነገር ያወራሁትን ምንም ነገርም ቢሆን ሶሻል ሚዲያ ላይ ከልብ ይቅርታ ጠይቃሉ። ጀስት ልጅነት ነው፣ ስለዚህ ተዋት። እኔ እናቷ ነኝ። ሁላችንም አምሹር ሞስት ኦፋስ ኢትዮጵያ ያደግን ተቆንጥጠን ያደግነው እኔ ተቆንጥጭ ተገርፌ ተሰድቤ ነው ያደግኩት። እና ለሱ ነው ጨዋ ሆኜ ወላጆችን የማመሰግንባቸው ደረጃ ላይ ነው ያለው። ታ ቂም አልይዝባቸውም፣ ግን አሜሪካኖች በጣም እንደውም ስፖይል ካደረጋቸዋቸው አንድ ቀን ያበላሽሹን ሴቭ ያደረጉታል። ር አንድ ቀን እንደ ቀልድም እንደምንም ይቀድሽን ሴቭ ያደረጉታል። ከስዝባች ዴዚ ሀፒ ሀፒ ልጅ ነች ቀኑን ሙሉ ጥሩ ጊዜን ያሳልፍች አሁን ሮማነች አለችው እኔ ሮሜነኝ ያለሁት እኔ ምንም ሚዲያ ላይ አታቸውናአለች ኤቭሪቲንግ የሆዷን እዛ ነው የምታወጣው ለእኛ ብዙ አትነግረን ነው እኛ የምናየው ስትጫወት ስትስቅ ስትበላ ስትሯሯጥ ነው ሚዲያ ላይ ግን ጅስት አዲክትድ ሆናለች። አሁን በዚህ ሰዓት እኔ ሰው ቀስቅሶኝ ነው እንደዚህ እንደዚህ ብሎኝ ስሰማው ይሄ ዛሬ ስድስት አመት ሰባት አመት የተቀረጸ ነገር አሁን የምታወጣው ምንድን ነው የውሉ? እንዲህ እናንተ እኔ ልጄ ነች፣ በፈለግኩት መንገድ አሳድገት፣ ዲስፕሊን አድርገት እዚህ ደርሳለች። ጨዋ ነች። ዳት ሴት ሺዝ ድራግ ፍሪ ነች። ልጅቷ አዲስ ልጅ ነች። ሰውነቷን አይታቸዋል ጸባዋን ምኗን አቢዝ የተደረገች ልጅ አይደለችም አቢዝ ስ ሊጋል ሄር ደርዘ ደፍረንስ ብትዊን ኢሊጋል አሚን ድ ብትዊን ደ አቢዝ ኤን ዲስፕሊን ፓረንት ኮ ናቸው እና እኔ ዲስፕሊን ባደረኩ በማይጎዳት መንገድ ጮክ ብዬ ስለተናገርኩ ሞተች ነው ልትሞት ነው እና ለምን አልሞተችም ታዲያ እስካሁን ደርዝ ኖ ፖሊስ ሪፖርት የለም ምን የለም በእኛ ቤት ውስጥ ግን ሁላችንም ዲስፕሊን ተደርገን ያደግ ነው። እሷ ደግሞ ብዙ አስራ ስድስት ጀምሮ ይመስለኛል ብዙ ሜሞሪ፣ መጥፎ ሜሞሪ ያለኝ አስራ ስድስት አስራ ሰባት አስራ ስምንት ላይ ጥንትን ንጹህ እየሆነች ሄደች እና ሪካቨር አደረገች ነኝ ብዙ ሆስፒታል አለ እኔ ብዙ ነገር አለ። በውዴ ይዤ ቁጭ አልኩት። ፐርፌክት ልጅ እንደዚህ ደስ ብሎኝ በነጻ አልመጣም። አይ ሳክሪፋይስ ቱ ማች እሷን እዚህን ለማድረግ አሁን ሽጅስ ካሚን አውት የወጣች ስለሆነ ጅስ ላይረቢ ትን ኮምፕሌንት አደርግ ግን ማይማም ደበደበችኝ ብትልም ሰው ዋት በሏት እናትሽ ነች። በቃ እዚ አድርሳሻልጭ አሁን ለምን ሀፒ ካልሆነች ለምን ስ እንትል ትደይ ትንቲ ዋን ነች። አሁን ዊክ ፍሮም ነው ለምን ትታና ሌደች ኖስ ሽዝ ሃፒ እና የዛሬ ስድስት አመት የጨውኩበትን አጠራቅማ አምጥታ እና ከሞን

እሌ አንድ ጊዜ ይው የኮሰተችው የምንዘማኑ አይደለም፣ ዛሬ የኮሰተችው የዛሬው ነው። እያነቀሰች እንደዛ ፊቷበት በጥብሯ ነው የቀለው። ዴይዚ አክትረስ ነች። ከዘፋኝነቷ በፊት አክቲንግ ስኩል ወስደናል። ስፔስ አለን ቪዲዮ የምንቀርጽበት እና ይሄ ዛሬ የፖሰተችው ማሚ አዳምጪ፣ ዛሬ የፖሰተችው ይህም ዘመን አይደለም፣ የዛሬ ነው። ሲቀጥል ደግሞ ፓስፖርቷን እራስሽ ነሽ የወሰድሽው። እሷ እንዴት ነው የምጥለው? እዛ ብር አልጓ ላይ ተቀምጣ ነው፣ አልጓ ላይ ተቀምጣ ነው። በኋላ ጸውትና የእራስሽ ነሽ የወሰድሽው። እዚህ ነሻለሽ፣ እሷ ነሻለሽው

እንዴት ነው የተጫወተችው? እንደዛ አፈር ደሜ እየበላች እያለቀሰች እየተጫወተ ነው ትያለሽ? ደህና ነሽ? ተረጋጊ። ቆይ ሁላችሁም ተረጋግታችሁ ጥያቄ መጠየቅና እንትን ማለት ፓስፖርት ውስጥ ቤት ውስጥ ስንት ሰው እንዳለ ታውቂያለሽ? እራስ ሸሽ ዴዚ አጠለም እስከዛሬ ለምን አልጣለችው? ትናንትና ነው የወደቀበት። የእራስሽ ጉዳይ እንደፈለግሽ አድርጊ፣ ያለሽውን ነገር ጀጅመንት ውስጥ አትግቢ። አንቺ እናት